ውድ አድማጮቻችንና ተመልካቾቻችን ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ በማድረግ አዳዲስ መረጃዎችን ያገኙ። ኤልቲቪ ልላቀ ህይወት። አንድ ምሳሌ ላንሳ። አካኪ አልመዳ ጨርቃ ጨርቅ የህወሓቱ የይፈርቱ ንብረት ከሚያመርታቸው ምርቶች አንዱ የወታደር ልብስ ነው። የሚያመርተው ኮት ያመርታል፣ ሱሪ ያመርታል፣ ካልሲ ያመርታል። እነዚህም በሙሉ ቀጥታ ለመከላከያ ሚኒስቴር ነው የሚሰጠው ሌሎቹ ለምን አልተደረገም ይሄ ያውም የመንግስት ያልሆነ ስለዚህ የመንግስትን ስልጣን ለኢኮኖሚ ጥቅም ማዋያም ተጠቅሟል የሚለው ሶስተኛ ነገር የተቀመጠ ነው አራተኛው ነጥብ እና ወሳኝ ይመስለኝ ዶክተር አብይም እንዲሰማኝ የምፈልገው ነጥብ እነዚህ ድርጅቶች በህግ ተደራጅተዋል አልተደራጁም። በጣም ወሳኙ ጥያቄ ይሄ ነው በህግ ቤተለይም የደስ ቼክ ማድረግ ትችላለሽ። ሲደራጁ መጀመሪያ እንደ በጎ አድራጎት ነው የተደራጁት፣ እንደ ሲቪክ እንደ ኤንጂኦ ማለት ነው ትግራይ ማቋቋም ምናምን በሚል ፍትህ ሚኒስቴር የፍትህ ሚኒስቴር ውስጥ ያለው የበጎ አድራጎት አዋጅ ያልተሻሻለው እስከ 2001 የነበረው ምንድን ነው የሚለው አንድ ድርጅት በበጎ አድራጎትነት ከተመዘገበ ለትርፍ አይሰማራም ነው የሚለው ይሄ ብላክ ኤንድ ዋይት የተጻፈ ነው። ለትርፍ መሰማራት አይችልም፣ ቢኮስ በጎ አድራጎት ድርጅት ነው። ራሱን ሰርክል ሊያደረግ ይችላል፣ ሮቴት ሊያደረግ ይችላል የሚያገኘውን ነገር ምናምን ምናምን አሉ። ውጭም እንደዚህ ትልልቅ ፋርማሲ ድርጅቶች ሆነው የበጎ አድራጎት ከሆኑ እዛው ሪቮልቭ ያደርጋል ገንዘቡ። እነዚህ እኮ በኢትዮጵያ ኢኮኖሚ ውስጥ ይቅድም ባር ቀደም ራሱ ያኔ ባለቤት የነበረው አቦች ስብሀት የተናገረው በኢትዮጵያ ኢኮኖሚ የመጀመሪያው ኢኮኖሚ ነው ነው ያለው። ስለዚህ ተመዝግበዋል አልተመዘግቡ፣ እንዲያጣሩልኝ ይፈልጋለሁ፣ ጠቅላይ ሚኒስትሩ። አንድ መረጃ ግን ቲፕ ላርግ እዚህ ጋር ይሰማል ብዬ ስለማስብ 1998 ላይ የማህበራት ማደራጃ እና ምዝገባ ኃላፊ የነበረው ሰው ሪፖርተር ጋዜጣ ሄዶ ይጠይቀዋል። የጠየቀው ጥያቄ ምንድን ነው? ኤፈርት የሚባለው ድርጅት ተመዝግቧል አልተመዘገበም የሚል ጥያቄ ነው የጠየቀው። ከዛ ጌታቸው ይባላል ሰውየው የመምሪያ ኃላፊ ነው። እኔ በህይወቴ በበጎ አድራግነት የተመዘገበ ድርጅት ማቀው ደብረ ብርሃን ውስጥ ያለ እከሌ የሚባል ድርጅት የሆነ የግለሰብ የቤተሰብ ድርጅት ነው እንጂ አልተመዘገበም ይላል ሌላም ሁሉም ያለው አገር ውስጥ የተመዘገበ ነው እሱስ ስፔሲፊካሊ ሲጠይቀው በሌላ አነጋገር ፍትሕ ሚኒስቴር አሁን እነሱ አሁን እንደ መከራከሪያ ሰሞኑ የሚያነሷን ነገር ትግራይ ተመዝግቧል ነው የሚሉት ሌላ ደግሞ ህግ አለ እዚህ ጋር ትግራይ አለመመዝገቡ የሚያመለክት አንድ በጎ አድራጎት የሚሰራ ድርጅት ከሁለትና ሶስት ክልሎች በላይ ተላልፎ ከሰራ መመዝገብ ያለበት ፍትሕ ሚኒስቴር ጋር ነው፣ በፌዴራል ደረጃ መመዝገብ አለበት። የሚሰራው ስራዎች አራት አምስት ቦታዎች ኢንዱስትሪ ምኑ ምኑ ያለው የተለያየ ቦታ ነው። እሱ ብቻ አይደለም። አዜብ መስፍን ደግሞ አንድ ጊዜ ትዝ ይልሽ እንደሆነ ሳት ብሏት መታ ለፌዴራል መንግስቱ ይህን ያህል በጀት መደሰ ይህን ያህል ታክስ ከፈልን ላልተመዘገብሽበት ነገር ታክስ እንደሚከፍሉ ተናግረዋል። ስለዚህ የመጀመሪያ ዶክተር አብይ እንዲያደረግ የምፈልገው ኔ ከኤፈርት ጋር ተያይዞ በትክክልም ተመዝግበዋል አልተመዘገቡ የሚለውን ነገር እንዲያጋልጥልኝ ይፈልጋሉ። ሁለተኛ የምፈልገው ነገር ያለባቸውን እዳ እንዲከፍሉ ነው። መቶ ምናምን ቢሊዮን ብር ደርሳቸዋል። ስለዚህ የህዝብ ገንዘብ መልሱ ብሎ በደብል በኮምፓውንድ ኢንተረስት ሰርቶት እያንዳንዱን እዳቸውን እንዲከፍሉ ማድረግ። ይሄ ደግሞ ህገ ወጥ አይደለም። ከትግራይ ህዝብ አጣላም፣ ከህዋት አጣላም፣ ሌላውን ህዝብም አጣላም። በዚህ መልኩ ሁለት ነገሮች ቢያደርግ ደስ ይለኛ ነው። ስለ ስለላቸውም ቀጥል አይ ቲንክ እዛ ጋር ያለው ገጽታ ምንድን ነው? በነገራችን ላይ ያ ሰው አሁን በጣም በሚያስደነግጥ ሁኔታ የስለላ መዋቅር ውስጥ የአንድ ዲፓርትመንት ኃላፊ ሆኖ በቴሌቪዥን አይቼዋለሁ። በጣም በሚያስደነግጥ ያውም ወሳኝ ቢሮ በደህንነት ውስጥ ካሉት ወሳኝ ቢሮ ኃላፊ ሆኖ አይቸዋለሁ አሁንም ስሙ ይቅርብኝ። አንዱ የሚያስደነግጠኝም ክፍል እሱ ስለሆነ ነው። ያኔ እንደዛ የነበሩ ሰዎች እንደውም ከፍ ብለው ስልጣን ላይ ሳያቸው ትንሽ አስደነገጠኝ። የትግራይ ሰው ነው፣ በጣም ቅርብ ጓደኛ ነው። በር የነበረው ከዛ ውጭ ማለት አልፈልግም። ግን አሁንም ስልጣን ላይ መቀመጥ አለበት ብዬ የማስበው ሰው አይደለም። ሶ የዚህ የደህንነት ስትራክቸሩ ትንሽ ያስደነግጣል ያስደነግጣል የሚያስደነግጠው ለምንድ ነው መሆን ስለሌለበት አይደለም መሆን አለበት የማይኖሪቲዎች እነዚህ ህዳጣን የሚባሉት የግዴታ ከሚኖሩበት ምሰሶ አንዱ ደህንነት ጠንካራ ደህንነት መዋቅር መመስረት ነው ለዚህ ነው እኮ ሀያ ምናምን ዓመት ስታይ ከህዋት ውጭ ደህንነት ኃላፊ አልነበረም ክንፈ ሲሞት ጌታቸው ተረከበው ጌታቸውን የቀጠለው የግል ንብረት የግል ንብረት ብቻ አይደለም ማስደንገጡን ከምን ይጀምራል መሰለሽ? በማይታዩ ፓንዶራ ቦክስ ውስጥ በተቀመጡ ሰዎች ነው የምንመራው። ሲጀምር ተጠያቂነት የለም። አብሮች ቁጭ ብሎ ይሆናል። እኔም ሊሆን እችላለሁ። እና የማይታይ ሰው ሚኒስትር ለሆነች ደግሞ አስቢ። ምክንያቱም አምስት ስድስት የተለያየ አይነት መልክ ያላቸው ከተቀመጡ አንዱ ጌታቸው ሊሆን ይችላል። ሚኒስትሮች ስብሰባ ላይ ገብቶ ሊሆን ይችላል። ይህ ከመጀመሪያ ከላይ ስትጀምሪው ነው። ዲስትራክት አደረገው ዶክተር አብይ። ዲስትራክሽን ፌዝ ምን አደረገ? የደህንነት ኃላፊውን ከእነሱ አወጣ እና ሌላ ሰው ሰጠው። ፈርስት ፌዝ፣ ሰከንድ ፌዝ። ደህንነት ጽህፈት ቤት ስትባይ እንዴት ነበረ የምትፈሪው? ብቀይ የሆነ ነገር የሚፈጸምበት ቤት እንጂ የእኔ ዋስትና የሚጠበቅበት ቤት ብለሽ ነው የምታስቢው። ምንድን ነው የሚፈጠረው? አሁን መጣና ዶክተር አብይ ዲስትራክት አደረገው ተቃዋሚ ፓርቲዎች ኑና ኢንሳን ጎብኙት ብሎ አስጎበኛቸው። አሳየን ሲያስጎበኛል ዩ ዲስትራክሽን ፌዝ ማለት ይሄ ነው። ትላንት የተቀመጠ የተገነባን አስተሳሰብ በመጋዝ መቁረጥ ማለት ነው። ኦኬ፣ ይሄ ሰው አይታወቅም፣ ተቋሙ አይታወቅም። የሚያስፈራ ተቋም ነው። ሚኒስትሮች አያውቁትም፣ መምሪያ ኃላፊዎች አያውቁትም። ነገር ግን የህወሓት ስራ አስፈጻሚዎች ያውቁታል፣ ህወሓቶች ያውቁታል። እሺ የህዋት ካድር ያውቀዋል፣ ይሄዳል ስብሰባ። ልዩነቱን አየሽው? የሆነ አካል ያውቀዋል፣ የሆነ አካል አያቀውም። ከዛ ይጀምራል ማስፈራራቱ። ይሄ የመጀመሪያው ምዕራፍ ነው። ያው እሳቸውም ጠቅላይ ሚኒስትሩም ስሞት ሞት አብዝተዋል። በጣም እንደተጠበቀው ነው ነው መንግስታዊ አዲስ አበባ ላይ መንግስታዊ ክራይም ተፈጽሟል። ዳት ክራይም ግን የዲስትራክሽኑ አካል ስለሆነ እኛ ክራይሙን አንስተናል። ግን የማፍረሱ ፌዝ ነው፣ እሱን ረስቸው አይደለም። በንዴት የተናገርኩትን ልክ ነበርኩ ብዬ ነው ማስበው። ተመልካች በጣም ነው አሁን የሚከፋቸው ብዬ አስባለሁ። ሞት ሞት እሳቸውም አብዝተዋል፣ እኛም ጨመርንላቸው። ጨመርንላቸው እንትኑ ይኖ ሞት እኮ እየታየ ነው አይደል ቤቴ እያየን ነው። ባይና በጣም እናመሰግነው የሚገባ ኢንጂነር ሞቱ አገኛለሁ ስለዚህ የማይሞት ደግሞ የሚቀር ነገር አሁን ካለው ከህወሓት ባህሪ ተነስተሽ አንድ ስቶሪ ልንገርሽ፣ እውነተኛ ስቶሪ። እኔ ሁሌ ብዙ ሰው ለምን ትጠራጠራለህ እንዲት ትላለህ። ቦምቡ ሲፈነዳ አንስቼ ነበረ ሰምተሽ ከሆነ እዚህ ክርክር ላይ፣ ከመፈንዳቱ በፊት ሐሙስ ክርክር ላይ ቦምብ ይፈነዳል ብዬ ህዝቡ ጮኸብኝ። ምን አለብኝ? እሁድ ፈነዳ። ከዛ ይቅርታ ጠይቁ ሁሉ እስከመባል ተደረሰ። ተከታትለሽ ከሆነ የህወሓት ባህሪ በጣም ቂመኛ ስለሆኑ የቂመኛቸው ልክ ሰው እስከ ማጥፋት የሚሄድ ወንድም እስከ ማጥፋት የሚሄድ ነው። ይህን መረዳት ያስፈልጋል። ማይኖሪቲ ናቸው፣ ህዳጣን ናቸው። ህዳጣኖች በሚሊቴሪ በምን በምን ይቆሙና ሌላው መቆሚያቸው ግን ምቀኝነት ነው። ሌላው መቆሚያቸው ማጥፋት ነው። ካራክተሩ ራሱ ምን አደረጉ? በረሃ ላይ የራሳቸውን ሰዎች 67 68 የራሳቸውን ሰዎች ጠሯቸው። ትግራይ ምናምን የሚባል ነበሩ ሌሎች ነፃ ወጪዎች ጠሯቸው። አንድ ላይ መሆን አለብን፣ አንድ ላይ በጋራ መስራት አለብን አሉ። ተስማሙ። ውይይት አካሄዱ። ምን አሉ? በሬ ተአረዱ፣ አብረው በሉ፣ የጋራ እራት በሉ። ከዛ በኋላ ተሰብስበው ልክ እንቅልፍ ሲይዛቸው፣ ተነስታችሁ በመሳሪያ ጥፏቸው አሉ። ፊሽካ ይነፋል። ፊሽካ ሲነፋ ትገድሏቸዋል። የሚያዙት እያዙ አሉ። እነዚህ ሰዎች ድርድር ብለው አብረው ተፋቅረው አብረው በልተው በሰላም የተኙበት ቦታ ላይ ለሊ ዘጠኝ ሰዓት ፊሽካ ተነፋ። እዛው ረሸኗቸው። ይሄ የህወሓት ባህሪ ነው። ወንድሙን ለመግደል የማይመለስ ባህሪ ነው። ይህም ባህሪ የተሸከሙ ሰዎች ዛሬ የቀንጅበው ነው፣ መቀሌ ውስጥ ከትመዋል። እነዚህ ሰዎች የደህንነቱን ያውቁታል፣ ሚሊቴሪውን ያውቁታል ሰዎቹን ያውቁታል። ስለዚህ እንዲህ አይነት እርምጃ ላለመውሰድ የሚሄዱ አይደሉም። ስለዚህ ነው እያሰጋኛል ያልኩሽ አንዱ ስጋቴ። ስለዚህ ቀጣይ ሙቭመንት ይኑር ለምን አልክ ብለሽ የጠየቅሽው፣ ቀጣይ ሙቭመንት በኖረ ቁጥር ስብሰባ እንቀመጥ የሚለው የለም። ገባሽ አይደል? ምክንያቱም አሁን ሰኞ ዕለት ፓትሪያርኩ ሲገባ ህዝባዊ ከሆነ እሑድ ዕለት የፓትሪያርኩና እንትኑን ለማዋሃድ ሚሊኒየም አዳራሽ፣ የሆነ ቀን ድሬዳዋ ስብሰባ፣ የሆነ ቀን ምናልባት አውሮፓ ከዛ ቀጥሎ ደግሞ እስራኤል ፕራይም ሚኒስትሩ በዚህ ነው መጠመድ ያለባት። ስለዚህ ነዛ ነው በጣም ትራምፕ ሚያበዙት ነው እኔ አላቀ ምትላ ግን መጠመድ አለባት። ልክ ሲጠመዱ ሲጠመዱ፣ እንደዛ ድርጅቱ ይደነግጥና ይቆማል። ሰከን ብለው ቢሮ መቀመጥ ከጀመሩ ግን አሁን ለአጭር ጊዜ ነው እያልኩሽ ያለሁት ለአጭር ጊዜ ሰከን ብለው መቀመጥ ከጀመሩ ግን እና ስብሰባ እንቀመጥ ህግ ጥሰህ ነበር ባንዲራ ሲብሎ በለብ ዝም ብልሃል እንዲሲደረግ እንዲብልሃል ሚሊቴሪውን አዋርድሃል እኛ ማንነታችን አዋርድሃል፣ ይመጣል። ይሄንን የሚያዳምጡበት ምዕራፍ አይደለም። ዲስትራክሽን ፌዝ፣ የማፈራረስ ምዕራፍ ያኛውን ሀይል የምታዳምጭበት አይደለም። ይሄ ሆኖ ግን ሌላ ጉድለታቸው፣ የእሳቸውን ስራ ሊሰራ የሚችል ሀይል ደግሞ በተመጣጣኝ መጠን ማደራጀት አለባቸው። እሳቸው እንደዚህ ሲንቀሳቀሱ፣ ሌላው ሮድ ማፕ የሚሰራ ወዴት ነው ሽግሩ፣ የምንመራው ወዴት ነው ሚሰራ። ያ ኃይልም ደግሞ ያስፈልጋል። የውስጥ የስውር መንግስት ማለት ነው። ለጊዜው ለወደፊቱ አያስፈልግም ግን ለአሁን የስውር መንግስት ያስፈልጋቸዋል። ያ የስውር መንግስት ወደ ስክነት የሚወስድ የስውር መንግስት ማለት ነው። ከመፈራረሱ ከዚህ ከሾኪንግ ፌዙ ወደ ስክነት የሚወስድ የሽግግር ምዕራፍ የሚል ቁጭ ብሎ ሮድማፑንም የሚሰራ ወደ መለስ ልቃቂት እንሂድ እና አስገራሚ መጽሐፍ ነው። ስለ ትዕመት የተሰነተነበት ወይም የተጋለጠበት የፓርቲ ቢዝነሱ ምን ያህል እንደ ተስፋፋ ምን ያህል ጥልቀት እንዳለው የተነገረበት መጽሐፍ ነው። በግሌ መጽሐፉን ሳነበው በጣም ነው የፈረሁት። እዛ ላይ ያለ የህዋት ስለላው ጉዳይ የሚሰለልበት ጉዳይ ነው። አብዱን ጠቅሳል። ስሙን ለጊዜው አልጠቀምክም ብዙ ሰው የኢትዮጵያን ደህንነት በጣም ሲያደንቅ እሰማለሁ። እኛኮ ያዳለቅ ነው፣ በቃ ጥሩ ደህንነቱ እኮ ነው ያልተፈጨ ነው እንደው ስንት ጠላት እያለብን ምናምን ይላል። በሌላ ጎን ደግሞ በጣም ያስፈራ፣ በግለሰብ ደረጃ የስለላ መዋቅር እንደ ዘረጉ ይነገራል። እና እስቲ ንገረኝ ስለ ስለላቸው መርቀቅ ፍርት እና ስለላው መጀመሪያዊ ፍርት ላይ ላንሳ እና የኤፈርት ጉዳይም ኢትዮጵያ ፖለቲካ ውስጥ ካሉት መሰረታዊ ጥያቄዎች አንዱ ስለሆነ ነው። ኢኮኖሚክ ነክ ስለ ኢኮኖሚ ስታውሪ ትልቁ ኢኮኖሚ ሰባ በመቶውን ኤፈርትና የሜድሮክ ተደምረው ነው። ገና በልጅነቱ ነው አደለ ለባድመ ጦርነት ሶስት ቢሊዮን ዶላር ገና ልጅ ነበረልጅአልነበሩተበድሮ አበደሩ። አሁን በደረሰበት ሁኔታ አሁንማ በጣም ከባድ ነው። ያ ምንድነው እዛ ጋም ብዙ ሰው ምናልባት አንቺ የሚያየሽበት አንግል ላይ እኔ የኤፈርት የደረሰበትን ደረጃ ብቻ አይደለም ለማሳየት የፈለግኩት። እሰየው ነገ ከነገ ወዲያ የሚወረስ ከሆነ በተለይ የሁላችንም ንብረት ነው እና ጥሩ ነው በዛ መልኩ ማደጉ፣ ነገ የራሳችን ሲሆን ወይም ደግሞ ያ ቢዝነስ ሞዴል ለሌሎቹም እንደ ቢዝነስ ሞዴል ተወስዶ በተመሳሳይ መጠን ብናድግና ተመሳሳይ ነገር ቢኖረንም በጣም ደስ የሚል ነገር ነው። ስለዚህ ሀሳቡ እዚህ ደረጃ መንጥቀው ሄደዋል የሚል አይደለም፣ የሚል አይደለም። አዎ ልክ ነው፣ ልክ ነው። ሁለት ነገሮች ናቸው እኔ ያየሁት መጽሐፍህን፣ አንደኛው መናህል እንደሄደና ሌላኛው መናህል እንደወደቀ ቢዝነስ የወደቀበትን ሚስጥር ነው እኔ ያየሁበት። ወደ ዋናው ነጥብ መጣሽ። አንደኛው ነገር የትግራይ ሕዝብ ተጠቅሟል አልተጠቀመም የሚለውን ነው መጀመሪያ ያስቀመጥኩት። ምክንያቱም በኢትዮጵያ ፖለቲካ ውስጥ ምናልባት ጠቅላይ ሚኒስትሩም በየቀኑ አሁን ዶክተር አብይ ሰምተሽ ከሆነ የትግራይን ሳያነሱ አይሄዱም። አለስማማም በአንዳንድ ነገሮች እሳቸው በሚሉት እዚህም ተከራክሬ አሉ፣ መጽሐፍ ላይም አለ የትግራይ ህዝብ ኢኮኖሚካል ጠቀሜታ አግኝተዋል ብዬ ነው ማስበው። ይሄም በግልጽ መነጋገር ያስፈልጋል ብዬ ነው ማስበው። እሱን በስርዓት ፈጠራ በኢንዱስትሪ ግንባታ በትራንስፎርሜሽን አንስቸዋለሁ። ከአርሶ አደር ወደ ላብ አደር እንዴት ሙቭ እያደረገ እንደሆነ አንዳንዴም ከላብ አደር ወደ ቴክኖሎጂ እንዴት ሙቭ እንዳደረገ በቀጥታ እንደውም አማርኛውን ካረሳውት በቀጥታ ለትግራይ ህዝብ ኤፈርት ባይከፍለውም እንኳን ወይ ኪሱን ባይሰጠው እንኳን በካምፓኒዎቹ ተቀጣሪ ነው። ጥሩ ብድረገልክነኛ ነው። በጣም ልክ ነው። ይሄ ነው አይሽ። አንዱ የተጠቃሚነት ጉዳይ ነው ያነሳውት። ተጠቃሚነት የተለያየ ትርጉም አለው። በየደረጃው ኢህአዴግ ውስጥ አንድ ቃል አለች። በየደረጃው ተጠቃሚ ስለምወዳት እሆን አድርጊያታለሁ። ግን እንደ አዲስ አበባ በየደረጃው ማለት ምን ማለት መሰለሽ? ቤት በየደረጃው ማለት ሰዎች በተሰማሩበት እና ባሉበት መጠን መጠቀም ማለት ነው። ሰው በየደረጃው ተጠቃሚ ማለት ሁሉም ተጠቀመ ማለት አይደለም። ይሄ ነው ሰው የሚሳሳተው። አምስት ሚሊዮን የትግራይ ህዝብ አልተጠቀመም። አምስት ሚሊዮን ውስጥ በማዕቀፍ መክተት የለብንም። የተሆነ ማህበረሰብ ግን ተጠቅሟል ከዛ ውስጥ። ስለዚህ ያ ማህበረሰብ ሁለት ሚሊዮን ሊሆን ይችላል። ስታሰይ ወደዛ ይሄዳል። ጥቅምን በየደረጃው ነው ማሰብ ያለብን። ሁለተኛው ጥያቄ ለመመለስ የሞከርኩት ኢፍታዊ የሆነ ኤፈርትን ለመጥቀም ኢፍታ እርምጃዎች ተወስደዋል አልተወሰዱም የሚለውን ነው እንደ አሁንም እንደ እንትን ያ ሃይፖቴሲስ ያስቀመጥ ፍታይነት አለ የለም። ሁለተኛ ጥያቄ ለመመለስ የሞከርኩት ማለት ነው። ለምሳሌ የባንክ ብድር እንዴት ነበር ሲያገኙ የነበረው? ባንክ ብድር ከወሰዱ በኋላ ይመልሱ ነበረ ወይ? 2.8 ቢሊዮን ዶላር ወስደው በአቶ መለስ ትዕዛዝ የማይሰበሰብ አንኮሌክተብል አካውንት የሚባለው ስከተውት ወይም የተበላሸ በሚባል አካውንት ውስጥ ራይት ኦፍ ነው የተደረገው። ተሰርዟል። ከንግድ ባንክ ወደ ልማት ባንክ ሄደ። ከልማት ባንክ በፕራይም ሚኒስትሩ እና በእንትን ውሳኔ መሰብሰብ የማይችል ተብሎ የተሰረዘላቸው፣ ዛሬ 2.8 ቢሊዮኑን በደብል ኢንተረስት በኮምፓውንድ ኢንተረስት ብትሳሰዩ 16 ቢሊዮን ነው የሚጠጋው። ስለዚህ ኤፈርት የኢትዮጵያን 16 ቢሊዮን ብር ዘርፏል በትንሹ መመለስ አለበት። ስለዚህ አንፌር የሆነ ነገር ተሰርቷል አልተሰራም። የባንክ ጥቅም፣ የሌሎች የኢንዱስትሪ ጥቅም፣ መንግስታዊ ጥቅም። ለምሳሌ አንድ ሲምፕል ምሳሌ፣ ኢትዮጵያ ውስጥ ጨርቃጨርቅ በሙሉ ሞቷል። ድሬዳ ጨርቃጨርቅ ሞቷል። አቃቂ ጨርቃጨርቅ ሞቷል። እንትን የደብረ ብርሃን ጨርቃጨርቅ ችግር ውስጥ ነው ያለው። አርባምን ጨርቃጨርቅ ሰራተኛ ነው የበተነው ወን በትነዋል እንጂ አለ በእሳትም ተቃጥሏል፣ በእሳትም ተቃጥሏል። ድሬዳዋም እንደዚ አይነት ነገር ነበር መሰለኝ። ለምንድን ነው የሆነው? አቃቂ ሰው ተበትኗል። አቃቂን የምታውቂያት ከሆነ የለባደር ከተማ ነበር የነበረችው አሁን የድህነት ከተማ ሆናለች። አቃቂ ለምንድን ነው ታዲያ? እነዚህ እንደዚህ ከሆኑ አልመዳ ጨርቃ ጨርቅ ለምንድን ነው እያበበ የሚሄደው? ለምን ሰፍ አርባ ሺህ ሰው እስከመቅጠር እንዴት ሊሄድ ቻለ? እዚህ የአምስት ሺህ እያባረረ አቃቂ አስር ሺህ እያባረረ ድሬዳዋ እንዴት አርባ ሺህ ሊቀጥር ቻለ? ምን አይነት ኮምፓራቲቭ አድቫንቴጅ አግኝተዋል? ይህም መጠየቅ አለብን። ሁለተኛው ምዕራፍ በደህንነት ጽህፈት ቤት ውስጥ የተደራጁት አደረጃጀቶች ምንድን ናቸው የሚለው ራሱ ይወስነዋል። ምንድን ነው የተደራጀው? በደህንነት ጽህፈት ቤት ውስጥ ምናልባት ሰምተሽ ከሆነ አምስት ስድስት መምሪያዎች አሉ። አንዱ መምሪያ የተቃዋሚዎች ክትትል መምሪያ ይባላል። ለምሳሌ የተቃዋሚ ክትትል መምሪያ ማለት የተቃዋሚ ድርጅቶችን መሰለልና መከታተል ማለት ነው። አየለ ጫሚ ሰው እዚህ ጋ ተቀምጠ አየለ እንኳን ያው አንድ አይነት ነው። ሌሎች እንደዚህ ነከሌ ነከሌ እንደዚህ ጋር አሉ። እነከሌን እያደረጉ ነው። የሸዋስ ቡና ከከሌ ጋር እየጠጣ ነው። ሀብታሙ አያሌው እዚህ ጋር ያለው በሙሉ እሱን የሚከታተል ተቋም አለ። ቁጭ 365 ቀን የሚሰራ ማለት ነው። ስለዚህ እንዴት አድርጌ ነው አንድነትን ማፍረስ ያለብኝ? አንድነት ውስጥ እነ እንትናን መክተት ያለብኝ እንዴት ነው ኢንፊልትሬት አድርጌ እንደዚህ የሚሰሩ ኦኬ። አንድነትን ከፋፍዬ ለነማን ሊቀመንበሩን ልስጠው? ይሄን ቁጭ ብሎ ደህንነት ጽፈት ቤት ውስጥ የሚሰራ ትልቅ ዲፓርትመንት ስራው የሆነ አንቺ ጋዜጠኝነት ስራ ሸማረል ከሌን ከሌ ኢንተርቪው ላድርግ ብለሽ የግዴታ ዴሊቨር ማድረግ አለብሽ። እንደዛ የተቀመጠ ሰው አለ። ሶ ተቃዋሚ ፓርቲዎችን በሙሉ እየሰለለ የሚያጠፋ ኢንፊልትሬት አድርጎ የሚያስገባ እና ሰብህና ሰው እንዳይሆኑ የሚያደርግ የሚያዋርድ እንትን ደህንነት ጽሕፈት ቤት ውስጥ አለ። አንዱ ዲፓርትመንት ብቻ ነው የምነግርሽ። ሁለተኛው ዲፓርትመንት የህብረተሰብ ክትትል እና ደህንነት የሚል ስም ቢኖረውም ለምሳሌ ስልክ የሚጠልፍ እንትን አለ፣ ስልክ የሚጠልፍ ክፍል አለ። አንድ ምሳሌ ብቻ ላንሳ። እስከ ዛሬ አላነሳሁትም። አሁን ፍራቻ ስለጠፋ ግን ላንሳው። ሜክሲኮ ጋር ብዙ ሰው አላስተዋለ ይሆናል እንጂ ከዚህ በፊት ሜክሲኮና አራት ኪሎ ጋር ሜክሲኮ ጋር በተለይ አንዲት ቦልስ ቫገን ቅርቅሽ ያለች ቦልስቫገን ቫገን ትቆማለች። ተግባረድን ፊት ለፊቱን ታውቂዋለች። አሁን ፌዴራል ፖሊስ አጠገብ ማለት ነው። ያቺ ቅርቅስ ያለች ቮልስ ቫገን ሁለት አንቴና አላት፣ እንደ ሲግናል ማምጫ አንቴና ምንድን ነው እንግዲህ። እንደምታውቂው ብዙ ሰው ፍሎ ያለበት አንዱ መንገድ ሜክሲኮ መንገድ ነው። እጃች መንገደች አደባባይዋን ብዙ ሰው ፍሎ ያደርጋል። ሌላው አራት ኪሎ ነው፣ እንደምታውቂው በዛ በኩል የሚሄድ ሰው በሙሉ ስልክ ከያዘ ወይ በተለይ የሚያናግር ከሆነ ሲግናሉ ቀጥታ መኪና ውስጥ ታስገባለች። ስለዚህ ቤቴሌ የምትባል በአጋጣሚ ብርሃኑ ነጋ ከሚባል ሰው ጋር እያወራች ከሆነ ያ ሲግናል ይገባል ማለት ነው። ዘን ሬድ ያበራል፣ ግሪን ያበራል፣ የሎ ያበራል። ያ ስልክ ሪከርድ ይሆናል። ሪከርድ ሆኖ ወደ ቴሌኮሙኒኬሽን ነው የሚላከው። ቴሌ ውስጥ የደህንነት ጽህፈት ቤት አለ። ያ የደህንነት ጽህፈት ቤት የተላከለትን ስልኮች ሬድ የበሩትን ከዛ በኋላ መከታተል ነው አንዱ ስራው። ሁለተኛው ስራ ስልክ መጥለፍ ነው። እናንተ መኖሪያ ቤት ወይም የእናንተ ኦፊስ ያለው ስልክ ይሰጠዋል። ስታወሪ ከውጭ ያለውን ነገር ሪከርድ ያደርጋል። ስለዚህ የህብረተሰብ ነጻነት የስልክ እንኳን የማውራት ነጻነት ለዚህ ነው ቴሌኮሚኒኬሽን፣ በነገራችን ላይ እንዳይሸጥ የሚፈለገው ቴሌን ይሸጥ ሲል እኔ ደስ ያለኝ ግን ጥንቃቄ ይደረግ ብዬ ያሰብኩት የገንዘቡ ጉዳይ ስላልሆነ ነው የደህንነት ጉዳይ ስለሆነ ነው። ስለዚህ ዶክተር አብይ ቴሌን ለመሸጥ ሲያስብ አንዱን ያከበርኩት የደህንነት መዋቅሩን ማፍረስ ፈልጓል ማለት ነው። ምክንያቱም እዚህ ሀገር ፕራይቬት ሚዲያ ፕራይቬት ስልክ ነው ያለው በዛ መሰለል አትች አደለም። ሱ መረጃ ስልክ መስጠት አትች ያስከስስሻል። አይተሻል? ፌስቡክ ባለቤቱ ለምርጫ ሰጠ ስም ዝርዝር ተብሎ ምን እንደደረሰበት እንደዛ ነው የሚሆነው። ስለዚህ ደህንነቱ በዚህ መልኩ የሚሰራ መዋቅር ነው የነበረው ጊዜ ሪስትልን ዶክተር አብይ አፍርሶታል። እንዲያፈርሰው ነው ምን የምጠብቀው። እና የደህንነት መዋቅሩ በጣም ስብስብ ተነግሯል። በሀሳብ ተነገረ ማለት ቢያንስ ደህንነቱ ይጠፋል ማለት ነው። ቢያንስ የሚመጣው ኦርጋናይዜሽንም ለቁጥጥር አይመጣም። የሚወዳደሩ ድርጅቶች ሆፕፉሊ በዓለም ደረጃ የሚታወቁ ድርጅቶች ይሆናሉ። የሰማን ያለነው የሳውዝ አፍሪካው ድርጅት ኬንያ ያለው አይ ቲንክ፣ እነዚህ ክብራቸውን የሚጠብቁ ሌላ ውስጥ ስለላ የማይሰሩ እንደሚሆኑ ነው የምጠብቀው። ምፈራው ቴሌን ሕወሓት ከወሰደው የሀገር ውስጥ ውድድር ተብሎ ሕወሓት ከወሰደው የደህንነት መዋቅር ዋዝ መከላከል ያለበት አጋጣሚ ያለን ሰዎች ያነሱ ምሰማው፣ አይ በስልክ ይናላራ እንገናኝ፣ ምናምን የሚሉ ሰዎች ብቻ አይደለም እንትኑ ላይ አንብበሹ ከሆነ ጽሑፍ መጽሐፉ ላይ አንድ አለማዮ ተገኑ ጋ እንደዚህ ስናወራ ሚኒስትር የነበረው እዛ ስብሰባ እንትን ሄደን እንዲሁ ብዙን የምንቀራረብ ሰው አይደለንም። ግን ስታወሪ አሁን እኛ አሉ ግሩፖች አሉ። አሁንም በስልጣን ላይ ስላሉ ስሞች ማላነሳቸው ሰዎች አሉ። በተለይ አዲስ አበባ ላይ ከፍተኛ ስልጣን ላይ ያሉ ልጆች አሉ፣ ፌዴራልም አሉ። ቁጭ ብለን አንዳንዴ እንገናኛለን። ስናወራ የመጀመሪያ ስራችን ባትሪው መንቀል ነው። እርስ በራስ ስለማንተማመን አይደለም በዛ ኢቭን ከባትሪ ሳይሰራ እንኳን ሊወሰድ የሚችልበት እድል አለ ተብሎ ስለሚታሰብ ነው። ስለዚህ ስናወራ እንኳን ባትሪ እንነቅላለን፣ አይደለም ህይወት ያለው ስልክ ቀርቶ ማለት ነው። እና የደህንነቱ ስትራክቸር በጣም ስትሮንግ ነበረ። ኢሳትን ማንሳት ኮች ያለሽ ኢሳትን ጃም የተደረገው 28 ጊዜ ነው። 28 ጊዜ ለማድረግ በእያንዳንዱ ጃም ሁለት ሚሊዮን ዶላር ነው የሚከፍሉት፣ በእያንዳንዱ ጃሚንግ ዶክተር አብይ በደም የሚያውቀው ነው የነበረበት የሰራው ነው። ስለዚህ የጃሚንግ ፕሮሰሱ ሁለት ሚሊዮን ዶላር ቀላል አይደለም። የጀርመን ኩባንያ፣ የቻይና ኩባንያ ነበር ሲሳተፉ የነበረው። በያንዳንዱ ጃሚንግ ነው ያልኩሽ አይደል? በየሰከንዶቹ ደግሞ የሚከፍሉት መአት መቶ ሺህ ዶላር ነው ፕሮሰሱን ለመጠበቅ ማለት ነው። ምክንያቱም ጃሚንግ ከእንትን ጋር ነው የሚያያዘው። ከዚህ ከሞገድም ጋር ይያያዛል። ሌሎች መስሪያ ቤቶች ጋር ሄደሽ ሎቢ ማድረግም ምንትኖቹን ሄደሽ ማስቀረት ሎቢ ለማድረግ መክፈል አለብሽ። ይሄ ሁሉ ነገር ነው የነበረው እና የደህንነት መዋቅሩ ኢንፎርሜሽን ፍሎ እንዳይሆን ሰዎች ለሰዎች እንዳይገናኙ ሚስጥር ለሚስጥር እንዳታወሪ እርስ በራስ እንድትጠራጠሪ የፖለቲካ ፓርቲዎች እ የፖለቲካ ፓርቲዎች ስብሰባ ሲቀመጡ እኮ መጨረሻ ላይ ቅንጅት ሰምተሻል? አረ የመጨረሻ ስብሰባቸው ላይ ሁሉም ስልካቸውን ሎክ አድርገውን የገቡት ማንም ስልክ እንዳይስ ተፈትሽው ማለት ነው። የፖለቲካ ፓርቲ አሁን ምንድነው የሆነለው? የኦሮሚያ ጽህፈት ቤት ስብሰባዎች ከዚህ በፊት ምስጢር ሲወጣ ሁላችሁም ስልካችሁን አስገብቱና ግቡ ነው የተባለው። በዚህ መልኩ የደህንነት መዋቅር የሚሰራ በጣም በጣም ውስብስብ ስትራክቸር ነው። ግን ዜሪስቶ አሁንም ዲስትራክት አድርጎታል። የህብረተሰባችን የንቃተ ህሊናና የህብረተሰባችን ዝቅ ማለት በደንብ መነሳት አለበት፣ ዴሞክራሲ ስርዓት ከማለታችን በፊትና ሁሉም ሰው ተስፋ ሳይቆርጥ አዲስ አበባም ኢትዮጵያም ውጭ ሀገርም ያለ ሰው አመለካከት ወደ መቅረጽ ቢያተኩር አስተሳሰብ ወደ መቅረጽ ወደ የሌሎች ሀገሮች የምናያቸው የምንቀናባቸውን ነገሮች ሰው ማክበር አይተሻል። እዚህ ሀገር አውቶቢስ ለመሰለፍ ቀጥ ብሎ ነው የሚሰለፉት። ባንክ ቤት ብትጂ ሰልፉ ይገርማል። ኢልደርስ እነዚህ ትልልቅ ሰዎችን እንዴት እንደሚከበሩት ያለሽ ባሱስ ብትገቢ አዛውንት ከገባ የግዴታ የመነሳት ግዴታ አለብሽ። ሞራሊ ማለት ነው። ሰው ያፈጥብሻል። ምን እያረክነው ነው? ሽማግሌ ቆንጆ አንተ የምትቀመጠው ብሎ እንዲህ አይነት የአስተሳሰብ ቀረፃ ውስጥ ይሄ የወደቀ የማህበረሰብ ስብዕና መገንባት መቻል አለበት። የሚዲያዎቹ ሮልም ትልቅ ነው። ይሄ መሆን ያለበት ቤት ኔ በዛ ነው። አሁን የሚቀጥሉት ትኩረቶቼ ወደዛ ነው ማደርገው። በጣም ነው የማመሰግነው። በጣም በጣም ቆንጆ። እየተነበረ ትንሽ ይሞቃል። አደከምኩ መሰለኝ ላርክ ትበብር በጣም ከባድ ነው ስቱዲዮ ማግኘት፣ በጣም ከባድ ነው ካሜራ ማግኘት። ኢትዮጵያ አስቸጋሪ ነው። እንኳን እዚህ በእያንዳንዳችሁ ስራ ላይ ያሉ ሰዎች ሁሉ ናቸው የተባበሩኝ። በኤልቲቪ ስም በጣም አመሰግናለሁ። ተመልካቾች ፕሮግራሜን ጨርሻለሁ። ከዚህ ዋሽንግተን ዲሲ ከሚገኘው ከኢሳት ስቱዲዮ ውስጥ ነበር ያስተላልፍኩላችሁ። ሳምንት በሌላ ፕሮግራም በሌላ እንግዳ እስከምንገናኝ ጤና